ቪዲዮን ላይክ፣ ሰብስክራይብ በማድረግ ጀምሩት። ሰላም ውድና የተወደዳችሁ የአደይ ድራማ ተከታታዮች ሰላም፣ እንዴት ናችሁ? ሁላችሁንም ሰላም ብያለው እንኳን ወደ መብራት ሚዲያ ቻናል በሰላም መጣችሁ። ለቻናሉ አዲስ ከሆናችሁ እንደተለመደው ላይክ፣ ሸር፣ ሰብስክራይብ እንዲሁም አሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። እናያለን በዛሬው እለት እንግዲህ ደብና አደይ ወደ ውጪ አየር ለመውሰድ ሊወጡ ነበር፣ ግን ያላሰቡት ነገር ገጠማቸው። በጣም አስደንጋጭ ነው። እንዲሁም ደግሞ ያው የእነሱ ምክንያት የምትሆነው ማን እንደሆነች የእነሱ የፍቅር መቀስ ማን እንደሆነች ሁላችንም ያው የምናውቀው ነው ማለት ነው። ፍቅር ደብን ስለምታፈቅረው ያው እንግዲህ የተለያዩ መድኃኒቶችን ሰብስባ ነበርና ያንን መድኃኒት ሰብስባ እራሷን ለማጥፋት ሙከራ አድርጋለች ማለት ነው። ደብና አደይ እና ደግሞ ባርኮት ደግሞ ለደብ ፍቅርና አደይን አሬራ ሰጥቷቸው ነበር የሄደው። ና በዛ ባደራ ምክንያት አደራዬን በላሁኝ እያለ ደብ በጣም ተናዶ ነበር። ና ፍቅር ደግሞ በቃ በጣም እራሷን ለማጥፋት መኝታ ክፍሏ ገብታ በር ዘግታ፣ ምናምን አልከፍት ምናምን ብላ ነበረ። በስተ መጨረሻም እንግዲህ አደይና ደብ ወደ ቤት ተመልሰው የፍቅርን ሕይወት አትርፈውታል ቤተሰብ ማለት ነው። ይህ የሆነው ደግሞ ያው በደብ ምክንያት ነው፣ የታወቀ ነው። ደብን ስለምታፈቅረውና ና ደብ ከልጅነት ጀምሮ አብሯ ስላደገ አብረው ስላሳለፈው ብዙ ነገሯ ስለሆነ ደብ የማንም ሆኖ ማየት ፍቅር ለሷ ሞቷ ነው ማለት ነው። እና ደብን ለማግኘት የማታደርገው ነገር የማትቆፍረው ድንጋይ የለም ና ሰውን እስከ ማስገድል ድረስ ትደርሳለች። ፍቅር ማለት ይቺ ናት። እንዲሁም ደግሞ ያው በተግባር አሳይታናለች። አዴ ብዙ ነገር አስደርጋታለች። አሳግታታለች። አስደብድባታለች እንዲሁም ደግሞ አስጠልፋታለች። ብዙ ነገር አርጋታለች አዴ ማለት ነው። አዴ ግን በጣም የዋህና ልበቀና ስለሆነች እየጎዷት ያ ሁሉ ችላ ስራ እንኳ ጨርሳ ለማረፍ ስትቀመጥ ራሱ ማትፈነቅለው የስራ አይነት የለም። ፍቅር ማለት በቃ በደቤ የመጣባትን በቃ ስቄት ማድረግና ከዛ ቤት ነቅላ እንድትወጣ ነው የምትፈልገው። እዚህ ጋ ደግሞ ምግብ አልበላም ብላ ነበረ ፍቅር ያው እንግዲህ ደብ ደግሞ መጥቶ ምን ሆነሽ ነው? ሳማት ወይ ምናምን እያለ እየጠየቃን ነበረ ፍቅርን። እሷ ደግሞ ያው ደብ ወደ ክፍሏ ስለመጣ በጣም ደስ ብሏን ነበረ በጣም ተደስታ ነበረ ና ይህ ደስታ ደግሞ ወዳው ወደ ሀዘን ተቀየር አትሉም? እኔ እኔኮ ግርም ይለኛል። ሊሆነን ዩ ማለቴ እሱ ያው አደብ ደብ የመጣው አደ መታ ነበርና ለአደይ ያልመጣም ስላለቻት ደብ ነምሳቢ ብሎ ሊጠራት ነበርና፣ እሷ ደግሞ ያልሆነ ነገር እየነካካች ያልሆነ ማይፈልግ ነገር እያረጊ ነበር። ያም ሆኖ አልተሳካም። ያው ደብ ደግሞ ራስሽን አትጉጂ ምናምን እያለ እየጠየቃን ነበረ። ያ ያንን እምቢ ብላ መኝታ ክፍሏ አባት አይፈልገኝ እናት አይፈልገኝ ወንድሜ ለኔ ግድ የለው ሁሉም ቤተሰብ ማን አለኝ? ስለዚህ ራሴን ላጥፋ ብላ እንግዲህ ክፍሏ ብቻዋን ተቀምጣ ነበረ ፍቅር ማለት ነው። እዚህ ጋ ደግሞ ሌሊና አደይ ደቡ ነው ወደ ውጭ ሊወጡ እየተመካከሩ ነው። አደይ ደግሞ ያው የቤት ሰራተኛ እንደመሆኗ ምን አደረገች እንዴ ፍቅርን ሳናስፈቅዳት አልወጣም እኔ ከዚህ ቤት አለች። ያው የሰራተኛ ነገር፣ ያው የራሳችሁ ነገር ሲኖራችሁ እና በራሳችሁ የምትተማመኑበት ሰው ሲኖር ነው ወደ ውጭም ለመውጣት የሆነ ነገር ለማድረግ ስትሞክሩ ማለት ነው ቤተሰብ ማለት ነው። ና እዚህ ጋር አንድ ነገር ልብ ብላችሁ አዳምጡኝ ማለት ነው እና አዴይ እንዴ አሰሪን ሳላስፈቅድ አልወጣም። አሁን እንግዲህ ድብ ገና ፍቅር ጀምሮ እሷ ለፍቅር ደግሞ እንትና ባርኮት ደግሞ በጣም ደስ ብሏት ፍቅሩ ልትቀበለው እያለች ነው እንትን ያላት ማለት ነው። ፍቅር ደግሞ ይኸው እንግዲህ የመድኃኒት አይነት ሰብስባ እየዋጠች ነው ማለት ነው ጋይስ ሰው ራስን ለማጥፋት እንደዚህ ለፍቅር እኔ ፍቅር ማለት ፍቅር ራስን ያስጥላል ብዬ አላስብም። እና ማለት ራስን ስትወዱ ወይም ራሳችሁን ስትወዱ ቀስ ብሎ ሲመጣ ነውና፣ ፍቅር ደግሞ በራሱ የራሱ የተፈጥሮ ስጦታ ነውና፣ በማፍቀሩ አይደለም እኔ በፍቅር የሳኩት ማለት ነው። እና አንድ ነገር የኔ ነው ካለች በግድ በገንዘብም በምንም ቢሆን አደርጋለሁ። እና ሰው የምትንቀው ነገር በቃ ለሰው ልጅ ያላት አመለካከት ፍቅር በጣም ነው የምታስጠላኝ ማለት ነው ማለት ሁሉም የሰው ልጅ በሙሉ እኩል ነው። ሰራተኛ እሷም እሷም ለራሷ ያው ሰራተኛ በሏት፣ ያው በቤተሰብ እጅ የሚኖር ሰራተኛ ነው። ቤተሰብ እና ቤተሰብ ማለት ነው። ፍቅር ልጅነት አላት አለባት እያለች እንዲሁም ደግሞ አደይ እናቷ ለእናቷ አደራ ብላታለች ማለት ነው። የፍቅር እናት ለአደይ አደራ ብላታለች እና አደራ ስላለብኝ ነው እያለች። እንደውም ፍቅር የምታደርጋትን ነገር፣ የምትመታትን ብዙ ነገር፣ የምታሰቃያትን እንግዲህ ሁሉን ችላ ነው አደይ ዝቤት ስትኖር ማለት ነው። እንደ አንድ ሰራተኛ ሳይሆን በቃ እንደ ግዴታ በቃ ትንሽነትም ልጅነትም አለባት ማለባት እያለ ግን ስራዋ እንኳን ትንሽነት አይደለም፣ ከሰይጣን ከሰይጣን የማይተናነስ ስራ ነው መሰረው ፍቅር ማለት ነው እና አንዳንድ ጊዜ አስቸጋሪ ጸባይ ካለን ከሰው ጋር ልንኖር አንችልም። መጥፎ ጸባይ፣ በመጥፎ ነገር፣ በመጥፎ ድርጊት የኛ በቃ የኛ የምንለውን ሰው ወደ ራሳችን ማምጣት አንችልም ማለት ነው። ፍቅር አሁን በጉልበት በቃ ደብ የኔና የኔ ብቻና ብቻ ነው ብላ ታምናለች ማለት ሁሉ ነገር አለኝ በቁንጅና ምሷ፣ ሰራተኛ ስለሆነች አደይ፣ አደይ ሰራተኛ ስለሆነ ዴ ደግሞ ሰራተኛ አይደለሁም ስለዚህ እኔ አለሁኝ ትለዋለች። እሷ የምታምነው በምንድን ነው? በዚህ ባለ ነገር በውጫዊ ነገር ማለት ነው፣ በውስጣዊ ነገር እያመነች አይደለም ፍቅር ማለት ነው። ምክንያቱም ደብ ደግሞ ማንነት እንጂ ምናላት፣ ምንድናት፣ ከየትናት፣ ወዴት ናት እያለ አይደለም ማለት ነው። አዴን ሲያፈቅራት ማለት ነው። እና በነገራችን ላይ አደብ የስንት ሰዋ ተፈቃሪ ናት። እኔ ከደብ ጋር ቢሆኑ በጣም ደስ ይለኛል። በነገራችን ላይ ኪንጎም ደግሞ ያው አደይ እንትን እያለ ነው እና ለፍቅር እያስጠነቀቃት ነው። ደብ አደይ ለእኔ ህይወቴ ናት፣ በቃ በአደይ አትም ጭብኝ እያለ በጣም ተናዶ የተናገራት ነው። ደብ በጣም ተናዷል። ና በአደይ አትም ጡቢ ይብሏል። ና ምትበዩ ምግብ ለራስሽ፣ የምታደርጊውም ለራስሽ የእኔና ያንቺ ህይወት የለም። ልጅ ሁነን ባደረግኑ ነገር ያ ልጅነት ላይ ቀረ ብሎ ለፍቅር እያስጠነቀቃት ነበር። እሷ ደግሞ ያው ይሄን ይሄንን ከምሰማ ብሞት ይሻለኛል ብላ እንግዲህ መድሃኒቶቹን ሰባስባ ያው ውጣለች፣ ግን ያው አልሞተችም። ዲናለ ማለት ነው ጋይስ ቤተሰቦቼ ማለት ነው። እና ምን ልላችሁ አስቤ ነው የሰው ልጅ በግዴታ ፍቅር ውስጥ ሊገባ አይችልም ማለት ነው፣ በራሱ ፍላጎት እንጂ አንድ ሰው የኔ ይሄ ይሆናል ብሎ ግዴታ ሙጭጭ ማለት የለብንም ማለት ነው። ምክንያቱም እኛ እነሱ ላይ ማለት ነው ሙጭጭ ባለን ሰዓት የሚወደን የሚንከባከበን፣ የሚያስብልን ሰው ከኛ ጋር ሊርቅ ይችላል። ለምሳሌ ፍቅር ዳይመንድ ይወዳታል። ፉንቃዬ እያላት ነው በነገራችን ላይና፣ ፉንቃዬ እንዲሁም አንችን ሳላይ መዋል ማደር አልችልም እያለ ነው። በቃ ምክንያቱም ሁለታችሁም ይመጣጠናሉ ብዬ ነው የማስበው። ማለት ስርዓት አልባ ስርዓት አልባ አላልባ ሲገናኙ አንድ አይነት እንትን ይመጣና የዛኔ አንድ አይነት ነገር ያያሉ ብዬ ነው የማስበው፣ ቤተሰብ ማለት ነው እና ምን ልላችሁ ነው ቤተሰብ ማለት ነው። ደብ በጣም ተናዷል። በቃ አደይን በቃ አንቺ ሰራተኛ ገረድ ነሽ እያሏት ነው። እና ያው ድሃ፣ የድሃ ልጅ እያሉ ያንቋሸሿት ነው። ይሄ ነገር ደግሞ በጣም ነው የሚያናድደው ማለት ነው ደብ፣ እንደዚህ አይነት ነገር። ፍቅር ደግሞ በጣም ትወዳለች፣ ሰውን ታናነቃለች። ለሰው ልጅ ያላት ክብር ምናምን በጣም የወረደ ነው። እና ሰውን ታንቋሸሻለች፣ ሰውን በልብሱ ትገምታለች። አደይ እንኳ ያን ሁሉ እያሰቃየቻት፣ ያ ሁሉ እያደረገቻት አደይ ከፍቅር ጎና አትለይም ማለት ነው። እና አደይ ደግሞ አሁን ጀግና እየሆነች ስለመጣኝ በጣም ደስ ብሎኛል። አዴይ ይሄቴ በእርጅ ጠንክሪ፣ ከደብ ጋ ደግሞ የፍቅር ጥያቄውን ተቀብለሽው አስበሽበት በተቀብለሽ አንድ ላይ ሆናችሁ እንደምናያችሁ ተስፋ እናደርጋለን አለን እስከ መጨረሻኛም። እና በጣም ደስ የሚል ነው። ባርኮት ደግሞ ያው ከቤዛ ጋር ሄዷል ከፍቅረኛው ጋር ማለት ነው። እንግዲህ ደብ አደራህን ተወጣና፣ የፍቅርን ጸባይ ቻል አድርግና ለቤተሰቦቿ ምተው እስከሚረከቧቸው ድረስ ታገሷት ነው ምለው። የሰው አማና በጣም ከባድ ነው ማለት ነው። እና ውድ ቤተሰቦቼ በጣም ነው እምወዳችሁ፣ በጣም ነው ማከብራችሁ። በሌላ ቪዲዮ እስከምንገናኝ መልካም ቆዩ ባይ